በቤተ ክርስቲያናችን ውስጥ ቁጥር ምን ያክል ቫልዩ እንዳለው ላሳያችሁ። እግዚአብሔር ለመጀመሪያ ጊዜ የሰው ልጅ ፈጠረና ስሙን ማናለው አዳም አለው። አስቡት፣ ስሙን አዳም አለው። ይህን ስም ካልኩሌት ስናደርገው ምን ይመጣል? መቶ አርባ አራት ይመጣል ይህንን አዳም የተባለውን ሰው ፈጠረውና ኤዶም ወደ ተባለ ኤዶም ገነት ነው የሚባለውና ኤዶም ወደተባለ ቦታ አስገባው። አስቡት ይህን ኤዶም ገነት ብለን የምንጠራትን ስሙን ካልኩሌት ብናደርገው የሚሰጠን መቶ አርባ አራት ነው። እንደገናም መልአኩ ቅዱስ ገብርኤል እናታችን ለቅድስት ድንግል ማርያም ሲያበስራት ምንድን ነው ያላት? ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትየዋለሽ። አስቡት እንግዲህ ኢየሱስ የሚለውን ስም ካልኩሌት ስናደርገው በአሃዝ የሚሰጠን መቶ አርባ አራት ነው። ገራሚኮ ነው አዳም ኤዶም እንደገና ኢየሱስ ምን ያክል ተመሳሳይ እንደሆኑ ልብ ልትሉ ይገባል።